ሰላም ጓደኞቼ እንዴት ናችሁ? አይ ጓደኞቼ እምታስብ የነበረውን ነገር ላካፍላችሁ ይሄ ነው። ይህንን ዓለም የምንረዳበት መንገድ፣ የምንማርበት መንገድ፣ ይህንን ዓለም የምናውቅበት መንገድ እነዚህ አምስቱ የስሜት ህዋሳቶች በሚባሉት አምስቱ የስሜት ህዋሳቶች ማየት፣ መስማት፣ መቅመስ፣ መዳሰስ እነዚህ እነዚህ ነገሮች ይህንን ዓለም እንድንረዳ ያደርጉናል። የእግዚአብሔርን አለም ደግሞ የምንረዳበት ራሱን የቻለ ሌላ መንገድ አለ። እሱም ይባላል እምነት። ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል ዕብራውያን አስራ አንድ። ስለዚህ ሁል ጊዜ የእግዚአብሔርን ነገር ለመረዳት ከፈለግን ለመረዳት በመጀመሪያ ደረጃ የሚያስፈልገው እሱን ማመን ነው ማለት ነው። እሱን ማመን ማለት ምን ማለት ነው? እንዴት ነው አምናለሁ አላምንም? እንዴት ነው ብሎ ሰው ጥያቄ ሊፈጠርበት ይችል ይሆናል። ቀላል ነው። ለዚህ መልሶ የእግዚአብሔር ቃል ሲናገር ሰው በልቡ ቢያምን በአፉ ደግሞ የኢየሱስ ክርስቶስን ጌትነት፣ አዳኝነት፣ ስለኛ ኃጢያት ወደዚህ ምድር መምጣቱን፣ መሞቱን፣ እንደገና በሶስተኛው ቀን ከሞታን መነሳቱን ቢያምን ይሄ የዘላለም ሕይወት ያስጠዋል። ስለዚህ የእግዚአብሔርን ነገር በዚህ እምነት በመጀመር ለመረዳት መንገድ መጀመር ይቻላል ማለት ነው። ስለዚህ የእግዚአብሔርን ነገር የሚያስረዳን ሌላ ሳይሆን እውቀት ሳይሆን ይህ በዚህ አይምሯችን የምናስበው አስተውለን፣ ነገሮችን አገናዝበን የምንሄድበት ነገር ብቻ ሳይሆን በእርግጥ የእግዚአብሔር ቃል አዎ ይመረመራል፣ ይጠናል፣ ይታወቃል። ነገር ግን በእውቀት የእግዚአብሔር ነገር አይገለጽም። በአእምሮ እውቀት፣ በሰውኛ እውቀት፣ በሰውኛ የሳይንስ ችሎታ ሊታወቅ አይችልም የእግዚአብሔር ነገር። ስለዚህ እግዚአብሔርን ለማወቅ በመጀመሪያ ማመን ያስፈልጋል እግዚአብሔርን ማለት ነው። ተባረኩልኝ።